የዓለም አቀፍ የሴቶች ቀንን ምክንያት በማድረግ እችላለሁ በሚል መሪ ቃል አቢሲኒያ ባንክ ለአራተኛ ጊዜ ያዘጋጀው የሴቶች የተሰጥኦና የፈጠራ ውድድር የመዝጊያ ስነ ስርዓት ተካሂዷል። የባንኩ የደንበኞች አስተዳደር ዋና መኮንን ደሳለኝ ዘንጋው ካለፉት ዙሮች አንጻር የሆኑ ዙር በሽልማት መጠን እንዲሁም በተሸላሚዎች ቁጥር ብልጫ እንዳለውም ተናግረዋል። አራተኛ ጊዜ የተዘጋጀ ነው። በመጀመሪያው ዙር ሲዘጋጅ እንግዲህ ከነበረው በብዙ መልኩ ይሄ ይለያል። የሚለይበት ምክንያት አንደኛ፣ የተሳተፉት ሴት ስራ ፈጣሪዎችና ደንበኞቻችን በቁጥር በጣም ብዙ ናቸው። ሁለተኛ ደግሞ ባንካችንም ለነዚህ ሴት ስራ ፈጣሪዎች ያዘጋጀው ያመቻቸው የፋይናንስ ድጋፍ ከመጀመሪያው ዙር ከነበረው ላንድ ተሸላሚ ወይም የስራ ፈጣሪ 300 ሺ ብር ብድር ዝቅተኛ ወለድና ከማስያዣ ወይም ከኮላተራል ነፃ በሆነ ብድር ነበር ያመቻቸ የነበረው። በዛን ሰዓት 25 ሴቶች ናቸው ይህን እድል ያገኙት፣ በአጠቃላይ 7.5 ሚሊዮን ማለት ነው። በዚህኛው በአራተኛው ዙር ግን ቁጥራቸውን ወደ 50 በማድረስ እና ለእያንዳንዳቸው እንደዚሁ 500 ሺህ ብር ብድር በዝቅተኛ ወለድ ያለ ዋስትና ማለት ነው እንዲሰጣቸው በማድረግ 50 ሴቶችን የእድሉ ተጠቃሚ አድርጓል። በዚህ ምክንያት እንግዲህ በዚህ ዓመት ብቻ ወደ 25 ሚሊዮን የሚጠጋ ብድር ተመቻችቶላቸዋል ማለት ነው። ውድድሩ ሴቶች እድሉ ከተሰጣቸው መጠቀምና ውጤታማ መሆን እንደሚችሉ ማሳያ መሆኑን አክሎ የገለጹት አቶ ደሳለኝ ፕሮግራሙ ወሩን ሙሉ በተለያዩ ዝግጅቶች ሲከበር መቆየቱንና ቀጣይነት እንደሚኖረው ገልጸዋል። ወደ ቀጣዩ ዜና እናልፋለን። በቀጣዩ የበጀት ዓመት በሶስት ክልሎች የታክስ ይግባኝ ኮሚሽን እንደሚያቋቁም የፌዴራል ታክስ ይግባኝ ኮሚሽን አስታወቀ። ሶስቱ ክልሎች አማራ፣ ኦሮሚያና ሲዳማ መሆናቸውንም የኮሚሽኑ ፕሬዚዳንት አቶ ሙሉጌታ አያሌው ተናግረዋል። ኮሚሽኑ ባለፉት ዘጠኝ ወራት ከ3.5 ቢሊዮን ብር በላይ የዳኝነት ውሳኔዎችን ማስተላለፉንም ፕሬዝዳንቱ ገልጸዋል። በነዚህ በዚህም በወራቱ ከተከፈቱ 1144 መዝገቦች መካከል 686 መዝገቦች ውሳኔ አግኝተዋል ሲል ፕሬስ ድርጅት ዘግቧል። 7 ሺሕ 500 ኪሎ ሜትር ዝመት ያለው የገጠር መንገድ መገንባትን ያካተተ ፕሮጀክት ተግባራዊ ሊደረግ መሆኑን የከተማና መሠረተ ልማት ሚኒስቴር አስታውቋል። ከዓለም ባንክ በተገኘ የ47 ሚሊዮን ዶላር ድጋፍ ተግባራዊ ይደረጋል የተባለው ፕሮጀክት ከ7 ሺሕ 500 ኪሎ ሜትር በላይ አዲስ የገጠር መንገድ ግንባታ፣ ከ700 ኪሎ ሜትር በላይ አጠቃላይ እርዝማን ያላቸው መሻገሪያ ኮንክሪት ድልድዮች ግንባታ፣ ከ300 ኪሎ ሜትር በላይ የተንጠልጣይ ድልድዮች ግንባታና ከ10 ሺህ ኪሎ ሜትር በላይ የገጠር መንገዶች ጥገናን እንደሚያካትት ተነግሯል። ፕሮጀክቱ ተግባራዊ የሚደረግበትን ሁኔታ አስመልክቶም ሚኒስቴሩ ከሰባት ተቋማት ጋር የመግባቢያ ስምምነት ተፈራርሟል። የደቡብ አፍሪካው ፕሬዚዳንት ስሪል ራማፎሳ ወደ አሜሪካ ቅንተው ከፕሬዚዳንት ዶናልድ ትራምፕ ጋር ሊወያዩ መሆኑ ተሰምቷል። ሁለቱ ሀገራት ነጭ የቆዳ ቀለም ካላቸው ደቡብ አፍሪካውያን ጋር በተገናኘ አለመግባባት ውስጥ መሆናቸው የሚታወቅ ሲሆን የፕሬዚዳንቶቹ ውይይትም በዚህ ጉዳይ ላይ ያተኩራል ተብሎ ተጠብቋል። ደቡብ አፍሪካ ፕሬዚዳንቱ በቀጣዩ ሳምንት ወደ ዋሽንግተን እንደሚያቀኑ ብታሳውቅም ዝርዝር ጉዳዮችን ግን ይፋ አላደረገችም ሲል አፍሪካ ኒውስ ዘግቧል። አሜሪካ ነጭ ደቡብ አፍሪካውያን ወደ ግዛቷ ቢመጡ እንደምታስተናግዳቸው ማስተዋወቅ የሚታወስ ሲሆን የደቡብ አፍሪካ መንግስት ግን የአሜሪካን ውሳኔ ተችቷል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ ቱርክ አያቀኑም ከተባለ በኋላ የሩሲያና ዩክሬን ባለስልጣናት እርስ በርስ ተወቃቅሰዋል። ፕሬዝዳንት ፑቲን በረዳታቸው የሚመራና የውጭ ጉዳይና መከላከያ ሚኒስትር ዴኤታዎችን ያካተተው ልዑክ በኢስታንቡሉ ንግግር እንደሚሳተፍ ካሳወቁ በኋላ የዩክሬኑ አቻቸው ቮሎዲሚር ዘለንስኪ የሩሲያ ልዑክ በረዳቶች የተሞላ ይመስላል ሲሉ ተችተዋል። ሩሲያ በበኩሏ ተሸናፊዎች ስለተከበሩ ሰዎች የማይሆን ነገር እየተናገሩ ነው ስትል ምላሽ ሰጥታለች። ይህ ዘገባ እስከተጠናቀረበት ጊዜ ድረስም ዩክሬን ከሩሲያ ጋር በምታደርገው ድርድር በማን እንደምትወከል ይፋ አላደረገችም ሲል ቢቢሲ ዘግቧል። ፕሬዚዳንት ዘለንስኪ ግን ቱርክ ገብተው ከቱርኩ ፕሬዚዳንት ረሲብ ጣይቤ ኤርዶሃን ጋር ንግግር አድርገዋል።